እሺ ወደ ሰሞነኛው ጉዳይ እንግባና አንዳንድ ሰዎችን ኢንተርቪ እናድርጋቸው። ምን ትላላችሁ? ዳዊት ወንድማችን የሉትራኑ ማለት ነው። ፔንቴኮስታል በጥምቀትና በጌታ ስጋና ደም ላይ ስታለች ወይስ ልክ ነች? ፔንቴኮስታል በሳክራመንት ላይ ስታለች ትክክል አይደለች ማለት ነው። ቫሊድ አይደለም። አቤት አቤት። እሺ ድገምልን። ፔንቴኮስታል በሳክራመንት ላይ ስታለች ትክክል አይደለች ማለት ነው። ቫሊድ አይደለም ማለት ነው። ይሄ መቶ ፐርሰንት እምነቴ ነው መቶ ፐርሰንት የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክረመንት ላይ ትክክል አይደለችም። በጌታ እራት ላይ፣ በጥምቀት ላይ ትክክል አይደለችም። ይህን ነው አስረግጬ ልናገር የምፈልገው፣ ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም። ያልኩት ትክክል አይደለም ቫሊድ አይደለም ብዬ መቶ ፐርሰንት ስለማምን ማለት ነው በጥምቀትና በጌታ እራት ላይ። ስለ መልሱ እናመሰግናለን። አማንሻ ነው። እንዴት አለ ወዳጄ፣ ሰላም ነው ወይ? ጤና እንዴት ነው? እስኪ ጥያቄ እንጠይቅ። ጴንጤኮስታል በልሳን ላይ ስታለች ወይስ አልሳተችም? ወይም ደግሞ ልሳን እያሉ የሚናገሩት መጽሐፍ ቅዱሳዊ ነው ወይስ አይደለም? አላምንበትም ያው የሚለው ይሄ ነው። የማታምንበት መጽሐፍ ቅዱሳዊ ስለሆነ ነው ወይስ መጽሐፍ ቅዱሳዊ ስላልሆነ

ስለዚህ ትዛይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዛይሉኝም፣ ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም ፔንቴኮስታሊዝም አሉ ነው። ሊሞግት የሚፈልግ ካለ ኢስ ኦፕን። ጭራሽም ትዛይሉን በጣም ይገርማል። እሺ ታዲያ ከሰሞኑ ያው ጉዳይ ጋር ተያይዞ እንደዚህ ከሆነ እምነት ፔንቴኮስታል በልሳን ላይ ቀሳተች፣ እንዲሁም ደግሞ የዛሬ ዘጠና ምናምን ዓመት ወይ ግፋ ቢል መቶ ዓመት ከሆነና ስለ ወንጌል ወንጌላውያን ስታነሳ ትዝ ማይሉ ከሆነ ታዲያ ስለ ሚስጥር ሲነሳ ሉትራኖች እንግዲህ ለረጅም ጊዜ ያምኑ የነበረውን እምነታቸውን ሲናገሩ ለምን ነበረ ኢዝ ሰርፕራይዚንግ? አሁን ከሰሞኑ እንትን አንጻር እንደዛ አይነት ክሌም ከነዚህ ወንድሞች መምጣቱ በጣም ነው ሰርፕራይዝ የሚያደርገው። ይ ኩባይዞ ላይሁን እያየው ነበረ ሲያቅለሸልሸኝ ነው ጥዬ የወጣት ማለት ነው ታኛው ቶሎ ብዬ ያ ቤት ደግሞ ሁሌም እንትን ነው፣ ወደ ጎን ፔንቴኮስታል ላይ የሚተኮስበት ቤት። ወደ ፔንቴኮስታል እየተተኮሰ ነው። ታዲያ አንተም እኮ እንደዛ ብለ ነበር። ይገርማል፣ ይገርማል። ሶ ይሄ ያዙ ሊቃቁኝ ሲበዛ ዳዊት ሀሳቡን ቀየረ አልቀየረም። ትክክለኛውን ነገር ከመናገር ውጪ ምን ማድረግ እችላለሁ? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን ነው የምንሆነው። እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል ያነባል እኮ ሰው ቴክኖሎጂ አለ። የኛም ኮንፌሽን እኮ ያነባል፣ ከአታኪዝሞቻችን ያነባል፣ ስኮላሮቻችን ሁሉ እኮ ያነባሉ። እዚህ እቅበተ እምነት ላይ የሚሰሩ የኦርቶዶክስ እቅበተ እምነት እንትኖች ዝም ብለው እኮ አለም ያነባሉ። ስኮላሮቻችን ያነባሉ። ኮንፌሽኖቻችን ያውቃል። ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቭን ዲቤት ስናደርግ እኔ እንደ እኔ የምለው ምንድን ነው፣ ዲቤት እንኳን ስናደርግ ከኦርቶዶክስ ጋር ፔንቴኮስታሉ ፔንቴኮስታል ሆኖ ነው ዲቤት ማድረግ ያለበት። ሉትራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉትራን ሆኖ ነው ዲቤት ማድረግ። ሪፎርምዱ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድንን እያልን ለምንድን ነው እንደዚህ የምንለፋው? ምንታጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጠራለን? ነው አሁን። የኛ እንትን ምንድን ነው፣ መጨፍለቅ የለብንም የራሳችን አይደንቲቲ አለን። ነው በቃ ይሄ ነው። ገብቷችኋል? እኛ ገብቶና አትጨፍለቁ፣ ወይንም ደግሞ እየመጣችሁ ምን አትበሉ። የተለያየን እንደሆነ አይነት ኢሜጅ ለማሳየት ምናም የሚሄድበት መንገድ አለና ቻይልዲሽ ነው የመጨረሻ አትበሉ በቃ የተለያያችሁ ናችሁ። የተለያየን አታስመስሉ፣ ሳይሆን የተለያያችሁ መሆናችሁ ልታውቁ ይገባል ማለት ነው። ፕሮቴስታንት አሁን ትልቁ ችግር ምንድን ነው? በተቃውሞ መከፋፈል ነው። በዓለም ዙሪያ ወደ አራት ሺ ዲኖሚኔሽን ነው ያለው። ዶክተር አብይ ቤተመንግስት ራሱ ሰብስቦን ሲያናግረን የቱ ጋር እናገኛችሁ እናንተ ሺህ ቦታ ነው ያላችሁ ነው ያለው። ትንሽ ነገር በቃ የማይለያይ ጥምቀት ውሃ ውስጥ ነከርክ አፈሰስክበት በሚል ይጣላና እኔ ሌላ ቸርች ከፍቻለሁ ይላል ይህ ጥያቄ እኔ ፐርሰናሊ ስትራግል አድርጌበት ከዛ በኋላ የራሴ የሆነ ሪዞልቭ አግኝቼበት በቤተ ክርስቲያን ውስጥ ማለት ነው ሪዞልቭ አግኝቼበት ለዚህ ነው የሚለውን ነገር አይቼ በቃሉ ውስጥ አይቼ ኦኬ ይሄ ነገር ያ አይገት ዋይ እነ ሉተር እና ጀስት ሉተር ላይ ርሊ ቸርች ፋዘርስ ራሱ በቃ የሆነ ስህተት ያለው ሰው ካለ የሆነ ስህተት የሚያስተምር ሰው ካለ በማካከላቸው ያስወግዱ ነበረ፣ ይገስጹ ነበረ። ወይ ታቆማለ ያነስተ ትምህርት ወይ ከእነሱ ጋር ያለ ህብረት ይቋረጣል እና ለምን ታግሶ መቆየት የሚባለውስ ነገር በክርስቶስ አንድነት የሚባለ የኢትዮጵያ ውስጥ በጣም የሚሰበከው በክርስቶስ አንድንን ተብሎ ፕሮቴስታንቱ ጋር ቢራ የሚሰበከውን ነገር በጣም መንስኤ ልልበት ነበረ፣ ግን እችም ጥያቄ መጠየቅ እፈልጋለሁ። በጣም በጣም መጠየቅ እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ሄደን ስናይ ስለ ህብረት፣ ስለ ፌሎሺፕ፣ ስለ አብሮ ስለመሆን መሆን አብሮ ስለ ማምለክ ሲያነሳ ኖዌር ደዝት ፒክ አፕ ማለት ይሄ የሆነ በልዩነት ውስጥ አንድነት የሚለውን አይነት ነገር ሲያሳይ ያላይ ምን ወይም ደግሞ ካለ ብታሳይ ደስ ይለኛል እና ጥያቄ ሜጀርሊ ምንድን ነው ህብረት ተብሎ ሰዎች አንድ ላይ የሚጣሩበት ወይም አንድ ላይ ለማምለክ፣ አንድ ላይ ለመሆን፣ አንድ ላይ ጊታራት ለመውሰድ የሚስማሙበት እና እሺ የሚሉበት ያ አንድነት የት ነው ያለው የሚለው ጥያቄ በጣም አለኝ። ማለት እዚህ ጋር እንደ ላይክ እንደ ሉትራንም የምናገረው የራስ ያለኝ እንዲሁም ደግሞ ለእናንተም ደግሞ እንደ ጥያቄ እያቀረብ ካሉት፣ ከዚህ በፊት ብያቸው ነበር ሞር ኦፍ አን አውትሳይድ ቢካዝ ዲፍረንት ሉትራን ቸርች ባዲ። ግን ቢሆንም ልክ እንደ ጠያቂ ሆኜ አሁን እኔ የጠያቂውን ቦታ ላይ ሆኜ ነው እየጠየቅ ካሉት እናንተንና ውእያንዳንዳቸው አመለካከት በቅ ደስ ስለሚለኝ ነው። ናታሰ እንደ ክርክርም አይደለም እንደ ዲቤትም አይደለም እያነሳሁት፣ ጀስት ሲምፕሊ ጥያቄ ለመጠየቅ ነው። እኔ ከአንድ ፔንቴኮስታል ብሊቨር ጋር አብሬ ሆኜ እንዳመልክ አንድ የሚያደርገን ወይም የሚያስማማን ያ መሰረት ምንድን ነው የሚለው ጥያቄ አለ። ምክንያቱም እዚ ጋር ማለት ከፐርሰናል ነገር አውጥተህ ነው ሙር ዶክትሪናል ቢሆን ሙር አስተብሮ ቤዝድ ቢሆን መልካም ነው ብዬ ስለማስብ ነው። ፐርሰናሊ እንዲያተበሉ መጥቶ እዚህ መሳደብ ምናምን ክልክል ነው ኦብቪየስሊ ግን፣ ፐርሰናሊ ብዙውን ጊዜ ሲሆን፣ ኮንቨርሴሽኑ ግን ትርጉም የሌለው ይሆናል ብዬ ስለማስብ ነው ይሄ መጨረሻው አያምርም ብዬ ስለማሰብ፣ ነገር ግን ዶክትራይናሊ ስናነሳ ወይም ደግሞ በአስተምሮ ደረጃ ህብረት እንደ ቤተክርስቲያን አስተምሮች መካከል አንዱ አለም ህብረት ክርስቲያኖች ያደርጉ ዘንድ መልካም እንደሆነ፣ ወንድሞች አብሮ ያመልኩ ዘንድ መልካም እንደሆነ መጽሐፍ ቅዱስ ክሊርሊ ይናገራል። ስለዚህ በምን ላይ ተመስረተ ነው። እኔ ለአንድ ጥቅስ ላቅርብ እና ጥያቄን ከዛው ጋር አብሬ ፕሬዘንት ላድርግ። አንደኛ ቆሮንቶስ ምዕራፍ አንድ ቁጥር አስር ላይ ምን ይላል? እንግዲህ ወንድሞች ወይ ግዛት ቨርሱን ላልለው ይችላሉ፣ ግን እንግዲህ ወንድሞች ወይ በአንድ ሀሳብ፣ በአንድ ልብ፣ በአንድ ንግግርም ትሆኑ ዘንድ እለምናችኋለሁ፣ በማዕከላችሁ መከፋፈልን የሚሰብኩትን አስወግዱ ብሎ ይናገራል። እየተናገራለሁ ስለ ሜጀር ዶክትሪን ማይነር ዶክትሪን ብሏል? ልጅ መከፋፈል፣ ማከላችሁ፣ አንድ ንግግር፣ አንድ ሀሳብ፣ አንድ ልብ ነው ያለው። እና እንዴት ነው የምናየው? ይሄ ህብረት ነገር ስናነሳ እንዴት ነው የምናየው የሚለው ምክንያቱም ወደንም ጠላንም አት ኢንድ ኦፍ ዘ ዴይ መነሳት ያለበት ከባድ ጥያቄ ቢሆንም አጨቃጫቂ ጥያቄ ቢሆንም መነሳት ያለበት ጥያቄ ነው። አት ኢንድ ኦፍ ዘ ዴይ አልፈነው ደፋፍነው ልናልፍ የምንችለው ነገር ስላልሆነ ማለት ነው። ሜጀር የሚነሳው ጥያቄ አሁን በዚያው ለዚህ መባላት ሁሉ ያደረሰው ለመጣላት ለግጭት ያደረሰው ምንድን ነው? አንድንን የሚለው አመለካከት በፔንቴክ ውስጥ አሉ ዘንድ ስለነበረ ወይ ከመካኒሱስ ጋር ህብረት አለን፣ እነሱ ቸርች እንጂ ጌታ አራት መውሰድ ይችላሉ። እንደዚህ ችግር አለ። አንድንን ፕሮቴስታንት በሙሉ አንድ ነው የሚል አመለካከት ስለነበረ አሁን ተነስተው ሰዎች ነው እኔ ጌታ አራት እውነተኛ ሪል ፕሬዘንስ እያልኩ ሶስት፣ አንተ ምሳሌ ነው እያልክ ሰርክ አንድ ላይ መካፈል አንችልም የሚለው ጥያቄ ሲነሳ ሰዎች ኦፌንድድ የሚሆኑት የለመዱትን ስላጡ፣ እና ከዛ አንፃር እንዴት ነው ብለን ብናይ ደስ ይለኛል። በተለይ በኢትዮጵያ ኮንቴክስት አድርገን ስለነው ጥያቄ ነገር ስለሆነ ነው። ምን ላይ ተመስርተው ነው ሰው የተለማመደው ያን እንደ ምን ላይ ተመስርተው አንድነት አለን የሚባል ወይስ የለም? ከሌለም ደግሞ አሳውቁኝ። እዛው መጀመሪያ አንተ ተጋፈጠው። ነው አንድ ጊዜ ያው ጀምረዋል ጨርሰው ሊቀጥል እዴማ ይቅርብ። ያው በጣም ከባድ ነው ማለት የርፋይ የጠየቀው ጥያቄ የኔም ጥያቄ ነው። ለዛ ነው ከባድ ነው ያልኩት። ቅድም ተናገር ያለው እዛ ቤት እራሱ ምንድነው አንድነታቸው በካውንስሉ አንድ ላይ ስንሆን የአብያተ ክርስቲያን ህብረት እንትን ሲፈጠር አንድነታችን ምንድን ነው ብለን ነው የሚለውን ነገር ቅድመ ምዛቤ ተናግር ያለው፣ ፕራይመሪ እና ሰከንደሪ ኢሴንሻል የሆኑ ቲቺንጎች አሉ። ጥምቀት አለ፣ የጌታ ራት አለ። በዛ ላይ አናድልንም። ለዛም ነው ሉትራኖች ተቅልለን ፔንቴኮስታል ያልሆን ነው፣ ፔንቴኮስታሎች ተቅልለው ደግሞ ሉትራን ያልሆኑት። ሉትራኖች ተቅልለን ሪፎርምድ ያልሆን ነው፣ ሪፎርምዶች ተቅልለው ሉትራን ያልሆኑት ምን ስላለን እዛ ጋር ልዩነት ስላለን ማለት ነው። ስለዚህ ፕራይመሪና ሰከንደሪ የሚለውን እንለየው ማለት ነው። ከዛ ውጭ ግን ከዛ ውጭ ግን አሁን በድነት ዙሪያ ነው አይደል የተናገርኩት። ኢቭን ድነት ላይ ስንመጣ እኛ እንደ ሉትራን ድነት ቅስፈታዊ ነው ብለን ብቻ እናምንም። ድነት ሂደታዊም ነው ብለን እናምናለን። ኢቨን ጀስቲፊኬሽን ኮንቲኒስ አስፔክት አለው ብለን የምናምነው ሳንቲፊኬሽን ብቻ ሳይሆን ጀስቲፊኬሽንም ኮንቲኒስ አስፔክት አለው ብለን የምናምነው እንደዚህ አይነት ሌላው ጋር ላይኖር ይችላል፣ ሌላው ፕሮቴስታንት ጋር ማለት ነው። ድነትን በሶስት ደረጃ የምንከፍለው ድነናል፣ እየዳንን ነው፣ እንድናለን በሚለው ነው የምንከፍለው። ይህንን ሌላው ላይቀበል ይችላል ማለት ቀስፋታዊ ብቻ አድርጎ ሊቆጥረው ይችላል። በዚህ ልዩነት አለ ማለት ነው። ኦኬ፣ በድነት ዙሪያ ነው እስካሁን የተናገርኩት ማለት ነው። ሌላውን በምንመጣበት ሰዓት እንግዲህ ሁሉንም ነው አ ልናውራ አንተን ያልነው ነው እዚች ጋ ብቻ ነው ሁሉም ላይ አውራበት ችግር ያው እንግዲህ ለመጠይ ፈንዳ ነው እያላችሁ ያላችሁት። ሌላው ላይ በምንመጣበት ሰዓት ብዙ ልዩነት አለን። ብዙ ልዩነት አለን። መቼም ሪከርደሮች ማለት እስካቶሎጂ ላይ በምንመጣበት ሰዓት ልዩነት አለን። እስካቶሎጂ ላይ በምንመጣበት ሰዓት ዲስፔንሽናል እስካቶሎጂ አንከተልም እኛ ይሄ አሁን ንጥቀት ጌታ መጥቶ መጀመሪያ ያመኑት ነጥቆ አየር ላይ ሰባት ዓመት ቆይተው ከዛ በኋላ መጥቶ ምድር ላይ አንድ ሻመን መነሱ ይሄ ዲስፔንሴሽናል እስካቶሎጂ አንቀበል። በእኛ እንደ ሉትራን ማለት ነው። ያንን ያዙልኝ። ሌሎችም ደግሞ አሁን ለምሳሌ የጸጋ ስጦታዎች የሚለውን ነገር በምናይበት ሰዓት የጸጋ ስጦታዎች ላይ ልዩነት አለን። የጸጋ ስጦታዎች ሜንላይኑ ፕሮቴስታንት ወይም ደግሞ ሉትራን የምንቀበለውና ሌላው ሳይድ ያለው በካሪዝማቲክ ሳይድ ያለው ሞር በጣም ኢንፈሳይስ የሚያደርገው ጋር ከኛ ጋር ልዩነት አለው። ጄኔራሊ ነው እየተናገርኩ ያለሁት። ይገባቸዋል። እዛ ጋር ልዩነት አለው የጸጋ ስቶታዎች ጋር። እስካቶሎጂ ልጋይ ክርስቶስ እንደሚመጣ ሁላችንም እናምናለን። ክርስቲያኑ በሙሉ አይደለም እዚህ፣ ፕሮቴስታንቱ፣ ካቶሊኩም ክርስቲያን የሆነ በሙሉ ኦርቶዶክሱም የሚያምነው ነው። ግን ዲስፔንሴሽናል እስካቶሎጂ የኤቫንጀሊካል ሙቭመንት ነው። ይሄ የፔንቴኮስታል አይደለም፣ ኤቫንጀሊካሎች ናቸው ይህንን የጀመሩት። ከኤቫንጀሊካል ፔንቴኮስታሎች ተቀብለውታል። ያንን እኛ አንቀበለውም። እንደ ሉተራን ማለት ነው ስለዚህ ዲስፔንሴሽናል ስካቶሎጂ ላይ ልዩነት አለን ዋን ታይም ነው ክርስቶስ ይመጣል ብለን ምናምነው ይሄ መቶ የሆነ ያመኑትን ወስዶ ሰባት ዓመት እዛ አየር ቆይቶ ከዛ የሚለውን አንቀበልም ማለት ነው ኦኬ ሌላ ምንድን ነው ያልተናገርኩት ብቻ ምንድን ነው አንድነታችን የሚለው ላይ እኔ ማጠነጥነው እና የሚገባኝ የምረዳው አምስቱ ሶላዎች ላይ በተለይም ይሄ ፕራይመሪ በሚለው ደረጃ ላይ አንድነት አለን። ከዛ ውጭ ግን በጣም ብዙ ልዩነት አለን ነው ለምሳሌ እኛ እንትናችንን በምናይበት ሰዓት ይሄ የተለያየ ነገር አሁን ለዚህ ነው የሉትራን ቴዎሎጂ ሞሮ ወደ ኦርቶዶክሲ ይቀርባል እየተባለ በቴዎሎጂ የሚነገረው እንትናችን ለዛ ነው ክርስቶሎጂ ላይ ራሱ በምንመጣበት ሰዓት ባለፈው ስናስተምረው እንደነበረው ኮሚኒካተም ሚደማተም ከሪፎርምድ ጋርም አይመሳሰልም፣ ከጴንቴኮስታሉም ጋር አይመሳሰልም። ከማጋ ነው የሚመሳሰለው ከኦርቶዶክስ ጋር ይመሳሰላል። ከዛ የወሰድነው ነው። ነገር አለ ከኦርቶዶክስ ጋር የሚቀራረብ ነገር አለን። በዛኛው ላይ ኮሚኒካቶም ኢደማቶም ላይ ማለት ነው፣ ክርስቶሎጂ ላይ ራሱ ማለት ነው። ያ ማለት ግን ሙሉ በሙሉ ክርስቶሎጂያችን ኦርቶዶክስን ይመስላል? አይደለም። ኬልሲዶናውያንን ኬልሲዶናውያንን። ግን ኮሚኒኬቶም ኢደማቶም ላይ ግን እዚኛው ጋር የምንመስልበት እዚኛው ጋር የምንቀርብበት ነገር አለ። ሌሎች ደግሞ በጣም ብዙ ነገሮች አሉ። ወይ አዶሬሽን ብትሉ፣ ሆሊ አብሶሉሽን ብትሉ ሌላው ጋር የለም ሌላው እኛ ጋር አለ። ትራዲሽኑን ይዘን ሆናል። በጣም ብዙ ነገሮች ብዙ ሰፊ ዲቴል ባልገባም፣ እንደዚህ ግን አንድነን ብዬ የምለውና እኔ የማሰምርበት ፕራይመርሊ በሆነው ነገር ላይ ነው ብዬ ነው እኔ ማቀው፣ እንትን ብለው ይሄ ያለን ህብረት ፕራይመርሊ በሆነው ለምን እኔ በነበርኩበት ከተማ ልዩነት በአንድነት ነው የነበረን ህብረት ማለት ነው እኔ